የእስራኤልና የኢራን በከባድ የጦር መሳሪያዎች የሚደረገው የተኩስ ልውውጥ አሁንም ተባብሶ መቀጠሉን ብዙኃን መገናኛዎች እየዘገቡት ነው። ባለፈው አርብ እስራኤል በኢራን ላይ ጥቃት መፈጸሟን ተከትሎ ኢራን በወሰደችው ያጸፋ ተኩስ በእስራኤል ወደ አስር ሰዎች መገደላቸው ታውቋል። ይህም በሁለቱም ወገን እየተከሰተ ያለውን የሰው ሕይወት ህልፈትና የንብረት ጉዳት እያባባሰው ይገኛል። ባለፉት ቀናት ሁለቱ አገራት ባደረጓቸው የተኩስ ልውውጦች የተከሰቱትን ውድመቶች ዓለም አቀፍ ብዙኃን መገናኛዎች ባዕዛዊ መረጃዎች አስደግፈው በማውጣት የትላንቱ ጥቃት እስካሁን ከተደረጉት የከፋ እንደሆነ እየገለጹ ይገኛሉ። እንደ እስራኤል የአደጋ ጊዜ አገልግሎት መረጃ ኢራን እስከ ዛሬ እሁድ በእስራኤል ላይ በፈጸመችው የሚሳኤል ጥቃት ሕፃናትም የሚገኙበት አስር ሰዎች ሲገደሉ ወደ ሁለት መቶ ሰዎች ክፉኛ ቆስለዋል። ዛሬ ማለዳ በኢየሩሳሌምና ቴል አቪቭ እስራኤል ላይ ከየትኛውም አቅጣጫ ጥቃት ሲፈጸም አምልጡ የሚል የማስጠንቀቂያ ደወሎች ድምፅ አሰምተዋል። ይህም በሀገሪቱ ከተሞች ሁሉ ሽብርና ውጥረትን ፈጥሯል ስትል እስራኤል አስታውቃለች። በተባበሩት መንግስታት የኢራን አምባሳደር እንደገለጹት ደግሞ እስራኤል በኢራን ላይ ለመጀመሪያ ጊዜ በፈጸመችው ጥቃት ብቻ 78 ሰዎች ሲገደሉ 320 ሰዎች የከፋ አደጋ ደርሶባቸዋል። ሰባት ድሮኖች ግዛቷን አልፈው ጥቃት ሊፈጽሙ ሲሞክሩ ማክሸፏንም እስራኤል አስታውቃለች። በኢራን እንደሚደገፍ የሚነገርለት የየመኑ የሁቲ አማጺ ቡድንም በዛሬው ዕለት በርካታ ሚሳኤሎችን ወደ እስራኤል ማስወንጨፉን አስታውቋል። የኢራን የውጭ ጉዳይ ሚኒስትር አባሳራዋቺ እስራኤል በጥቃቷ የኢራንን የኒውክለር ቦታ ኢላማ በማድረግ ቀይ መስመርን አልፋለች ብለዋል። እስራኤል በኒውክለር ጉዳይ ከማንም ጋር ለመደራደር ፈቃደኛ አይደለችም፣ የኒውክለር ስምምነቶችንም አታከብርም ነው ያሉት። የውጭ ጉዳይ ሚኒስትሩ ይህ እየተባባሰ የመጣውን የሁለቱን ሀገራት ግጭት በአፋጣኝ እንዲያቆሙ ሌሎች ሀገራት እያስጠነቀቁ ነው።